በጣም ትልቅ ቦታና ህይወቴ ላይ መስመር እያስያዘችልኝ ብዙ ነገር እያስተካከለችልኝ የነበረ ሰው ናት። እንደት በቃ እኔ ህይወት ላይ ትልቅ ኃላፊነት ልክ እንደ ቤተሰብ፣ እንደ እናቴ፣ እንደ ሁሉም ሰው፣ እንደ ወንድሞቼ ምናምን ማለት ነው እና እንደ እናቴም ሆና እዚህ ከጎን የሆነ ብዙ ነገር እያገዘች ነበር እና እንደዚህ አይነትን ሰው ነው ያጣሁት። በምን ስበብ? በፕራንክ ስበብ። ገባችሁ አረ ያው አንዳንዴ በየራሳችሁ መንገድ ሲሄዱ በጣም መጥፎ ነው። እና ሀይሚዬ፣ በጣም ነው የምወድሽ። ምር ይህን እንድታውቂ ይፈልጋሉ። እንደዚህ አይነት ነገር ይፈጠራሉ ብዬ አደለም ዚያን ነገር ውስጥ የገባሁት የነበረው፣ ግን በጣም ስህተትን የሰረው ታውቃለሁ። በጣም ይቅርታ ለሱ እና ማለት እንደ እኔ አንቺ ማጠት አስብ ቢሆን አላቅም፣ ና ላደርገውም ማልፈልገው ነገር ነበር፣ ግን ሆኗል። አንድ ውስነሻል ያው

ስለ ሀይሚ ተናገረ። በጣም የምወዳት ህይወትም መስመር ያስያዘችልኝ ናት፣ እንደ እናቴ ናት አለ ብሩኬ። እና እንደዛ ከሆነ ለምን ላፊት ነገር መነጋገር አስፈለገ በይቶ ኧረ እና ተስከፋ እስከ መቼ ነው የምር። ሰላም ሰላም፣ አሰላሙ አለይኩም አራምትላ አበረካቸው ወደና የተከበራቸው ወደ ወደ ቤት ሰዎች እንዴት ናቸው? ሰላም ናቸው ናቸውይበል ጥቁር ጠባሳ ብሏል። ሚፍት እውነቱ ነው ወላሂ የሚፍታ ትክክል ነህ። እንግዲህ ሁለት አዝጎች ጓደኛ ሆነህ ተወዛገብክ እኮ መካከል ገብተህ የምር በጣም አሳዘንቀኝ። ትናንትና ሚፍታ ማለት ነው እንሻአላ እንዳለ ፍቃድ ታስታርቃቸዋለህ ብለን ተስፋ እናደርጋለን። እንግዲህ ሰው ከከበዳቸው የድሮዎቹ ሀይሚና ብሩቄ የሰው አክባሪዎቹ ከሆኑ ማለት ነው እንሻአላ ዛሬ በተስፋ እንጠብቃለን በኢዝኒላ ታርቀውልን በደስታ ይሄን ዲራማ ቁመውልን፣ ማለት ነው እና ብሩኬ ያው ሀይሚዬ ሕይወቴ ናት፣ መስመሪያ ሲያዘኝ ናት ሕይወቴን ብሏል። እስኪ ግጥሞስ ተመቻቸው? ወደ ቤተሰቦች የተመቻ ብቻ ላይክ እያረጋችሁ ቀልድም ቢሆን እንደዚህ ድራማ እየሆነ እየታወቀ እንደዚህ የማይጠፋ ጠባሳ ብሩኬ የትናንት ነው ንግግር በጣም ነው የሚደብረው። የምር ሀይሚዬ የስ ቦርሳ ስም ነው እንደ ሀይሚን ለምናታው ምናምን እያሉ ነበር አንዳንዶች ሀይሚዬ እንደዚህ የሚያስከፋና እንደዚህ የሚነካ ክብር ማንነትን ይመልስልህ ብሩኬ የምር አንተን የማይመጥን ቦታ ነው ያለ። ስራም ቢሆን ይደብራል የምር እዚህ ድረስ መውረድ የወረዱ ሴቶች ጋር ያለ የምር ሴት ቢሆን ሴትም ለምተሳደፍ ትሉ ይሆናል፣ ግን ራሳችሁን ምታስከብሩት ራሳችሁ ናቸው። የምር ሴትነት ራሱ ክብር ነው ብሏል ብሩኬ ራሱ እና ደራና ኮሜንት እያየህ የደራ ነው ብለህ ወደፊት ብትሄድ ምንም ክብር ነው የሚያስነካው ቤተሰብን እየተዘቀዘቀ ምናምን የምር ይደብራል። እና ቤተሰብ የምዘቀዝቁ አላህ ልቦና አይስጣችሁ። ነገ እኔስ ማን ነኝ እኔስ ምን ይደርስብኛል ብትሉ አሪፍ ነው የምር። እና የሚገርመው ነገር ደግሞ ፎሎና ላይክ የምታደርጉ ኧረ ልቦና አይስጣችሁ የምር። እሳቸውን ያስታርቃል እንደ ቤተሰብ ስለዘቀዘቃችሁ ሀይ ብሩኬና ሀይሚ ይሄን አልፎ ግን እናወራዋለን። እንሻላ ፋፈሽ ብላችሁ እንደምትመጡ ተስፋ አለ ተስፋ እንቆርጥም። እንሻላ ባለፍቃድ ዛሬ ታስታርቅልናለን ያው ሀይ ሚላውራት ብሎ ነው ትናንትና ቪዲዮውን ያስቆሙት። እንግዲህ እናያለን ማለት ነው። እና የብሩኬል እንዲአይቱ ደግሞ የሚያረጋት እና ያሳጣት ቲክቶክ ምንም፣ ለማንኛውም የማያዋጣ ባልቅንድ ቢስማል ነው የሚባለው። አያዋጣሽም፣ እሺ፣ ወደ ራስሽ ተመለሽ። እና ብቻ ክፏታ አናግሩን የምር እና ብሩኬ የምር ይሄ ማንነት አይደለም፣ ቦታ አይደለም። ሀይሚና ብሩኬ ፏፈሽ እያለች ስመጡ ነበር። ደስ የሚለው የሚገርመው ነገር ደግሞ እንደዚህ ሲሆን ነው የተባሩ የሚንቀሳቀሰው የሚሄደው ማለት ነው። ያሳዝናል። የኛው ችግር ነው እና ሰላማችሁን ያብዛው። ለማንኛውም ሀይሚዬ ኔ ጀግና፣ ብርቱ፣ ጠንካራ ሴት ማለት ነው። ምንም ሴት ቢደረደር የምር አንቺን የሚያክል ሴት የለም። በሁሉ ነገር ስማርት ነሽ እና ብዙ ነገር ያሳለፋችሁትን አትርሱ። ሀይሚና ብሩኬ ወደ ራሳችሁ ተመለሱ። ዶራል እንደሆነ ይመጣል በራሱ ጊዜ በኢማን ከተሰሯ ማለት ነው። ቤዝን ሰላማችን ያብዛል። ላለህ ቢወደድ ነው ማድረጋችሁ። ውድ ቤተሰቦቼ አላህ ወጥቶ ከመቅረት ይጠብቀን። ፊያማኒላ የማታ እንጀራ ይስጠን። የመዳም ቅመሞች ወሰላሙ አለይኩም